ሰላም አሌይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የኡሙረያን ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው። እንደተለመደው እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ቻናሌ አዲስ የሆናችሁ ሰብስ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ በዚህ ቻናል በጣም ብዙ አስተማሪና በጣም ብዙ እናንተ የሚጠቅሙ ነገሮች የሚለቀቅበት የስራ ቻናል ነው ማለት ነው። እንግዲህ እንደምታውቁኝ የትራስ ልብስ መጋረጃና አረቢያ መድሊስ ነው የምሰራው። እንግዲህ ላለፉት አምስት አመታት ሱቅ ላይ ነበር የምሰራው። ግን አሁን ከሁለት አመት ወደዚህ ግን ቤት ውስጥ ነው የምሰራው ማለት ነው። እንግዲህ ከልጆች ጋር ምናምን ሱቅ ላይ አይመችም፣ ልጆችንም ትቶ ለመውጣት ስለማይመች ቤት ውስጥ ነው የምሰራው። እንደምታዩት እንግዲህ ቤቴ ውስጥ ነው የምሰራው ማለት ነው። ሳሎን ቤቴ ቁጭ ብዬ ነው የምሰራው። እንግዲህ እንደኔ ቤት ውስጥ ሆናችሁ ድሮ ስራ ላይ ሆናችሁ እንዲሁም ደግሞ ለመስራት እየፈለጋችሁ ቤት ውስጥ ስህረት ተቀመጣችሁ ብቻ ተስፋ እያቆረጣችሁና ሱቅ ላይ ካልሆነ ቤት ውስጥ መስራት የማይቻል ለሚመስላችሁ ምክሬን ላካፍላችሁ ነው የመጣሁት ማለት ነው። እንደምትመለከቱት እንግዲህ እንደነገርኳችሁ በእርግጥ ኦንላይን ስራ ከጀመርኩ የቆየሁ ቢሆንም ግን ያው ሱቅ ላይ መስራት ካቆምኩኝ ሁለት አመት ሆኖኛል እንግዲህ ቤት ውስጥ ስሰራ ያው በኦንላይን ነው የምሰራው። በእርግጥ በቴሌግራም እንዲሁም ደግሞ በዩቱብ አንዳንድ ቪዲዮችን እየለቀኩኝ በሚመጣልኝ ስራ ነው ማለት ነው ቤት የምሰራው። እንግዲህ እናንተም የትራስ ልብስ ብቻ አደለም የምትፈልጉትን አይነት ግን የስፌት ማሽን ሰልጥ ናችሁ። ከዛ በኋላ የምትፈልጉት የትራስ ልብስ ብቻ አደለም፣ የልጆች ልብስ፣ ጂልባ ምናም የምትፈልጉትን የስፌት አይነት ሰልጥ ናችሁ። ቤት ውስጥ ብትሰሩ በጣም ትርፋማ ነው የምትሆኑት ማለት ነው። በጣም ቀላልና በጣም ለሴት ልጅ በጣም ምቹ የሆነ ሙያ ስራ ነው ማለት ነው። እንግዲህ ቤት ውስጥ ያው የቤቱን ስራ ሌላ ሰው የሚሰራልኝ ሊም ቢኖርም ግን በጣም ሰዓት እያሸጋሸኩኝ የቤቱንም እንዳይቀር እሱንም ቼክ እያደርኩ እያየሁኝ፣ ሲቀጥል እዚህኛውም ስራ እንዳይበደል እያደረግኩ በቃ ልክ እንደ መዝናኛ ማለት ነው። ቀኑን ሳላቀውን የሚመሸው ቤት እስከዋልኩ ድረስ እስካ ይመስለኝ ማለት ነው። ቤት ለራሱ የዋልኩ ሁሉ አይመስለኝም እየሰራው ስለሙል ማለት ነው። እንግዲህ ሳሎን ቤቴ በዚህ መልኩ በትራስ ልብስ ነው የሚሞላው ማለት ነው። ቀን ሰራለሁ መልሼ ማታ ማታ ቆጥራለሁ ያው እንደነገርኳችሁ የተለያዩ አገሮች ነው የምልከው። በጣም ሩቅ ሩቅ አገሮች ነው የምልከው። ወልቂጤ፣ አዲስ አበባ፣ ጋምቤላ ማንልክበት ሀገር የለም። ያው በኦንላይን በስልክ ስለሆነ የሚመጣል ማለት ነው ስራው። በጣም አብዛኞቻቸው ደንበኞቻችን በጣም ሩቅ ሩቅ አገር ናቸው እና እንግዲህ እናንተ የቴሌግራም የሚሆን የዩቱብ ቻናል ከፍታችሁ ስራችሁን በማስተዋወቅ አላህ ሰበቡን አድርሱ ብሏል። እንግዲህ የሆነ ሰው ሲ ከዛ ቀስ በቀስ ደግሞ እየተስፋፋ ይሄዳል ማለት ነው። እንግዲህ አሁን ያልሞከርኩት ነገር የለም። እዚህ ጋር እንደምታዩትም እጣን የምሸጣለሁኝ በጣም ብዙ ነገሮች ነው የምሞክረው። እንዲሁም ደግሞ አንዳንድ ስራ ቀዝቀዝ ሲልና ቤት ስቀመጥ ያው የስፌት ማሽን እንደነገርኳችሁ በጣም ብዙ ነገሮች ትሰሩበታላችሁ እናንተ ከተጠቀማችሁበት እኔ የፀጉር ጌጥ እሰራበታለሁኝ ብዙ ነገር ነው የምሰራበት፣ ብዙ ብዙ የህጻናት ቢጃማም ትችላላችሁ፣ እንደነገርኳችሁ ልባብን፣ በጣም ብዙ ነገሮችን ቤት ውስጥ ናችሁ፣ የቤት ኪራይ ሳይኖርባችሁ፣ ልክ እንደ መዝናኛ አድርጋችሁት፣ ሳትጨናነቁ ቤት ውስጥ መስራት ይቻላል ማለት ነው። በተለይ ቤት ውስጥ ተቀምጣችሁ ልጅ ማሳደግ በጣም ድብርት ውስጥ የሚከትና በጣም ከባድ ነው ለሴት ልጅ ቀኑ ሁሉ አይመሽም እና፣ እንደዚህ አይነት ነገሮችን ስራ እየፈጠራችሁ እንግዲህ በጣም የሚያማምሩ የትራስ ልብሶችን በጣም ብዙ አይነት ነገሮችን እየፈጠራችሁ ቤት ውስጥ ናችሁ መስራት የሚቻል መሆኑን ልጠቁማችሁ የመጣሁት ማለት ነው። በጣም ነው ደስ የሚለው። እኔ የምር ነ ንብላችሁ በቃ ሱቅን ያህል ዘጋ ሁሉ ነው አንዳንድ ምስል ለምን ከስራው ነው እ ያልበይንበት ከስራው ስለሆነ ስራው አልተቋረጠም። ቤት ሆኜ የፈለግኩትን እቃ አገኛለሁ። የፈለግኩትን ነገር ሰርቼ ልክ እንደ እስከ ዛሬው የተለያዩ ቦታዎች የተለያዩ እቃዎችን እልክ አለሁ ማለት ነው። እንግዲህ እህቶቼ ተስፋ አትቁረጡ እላለሁኝ። እስከ ዛሬም አንዳንድ እህቶቼ የሲንጀር ትምህርት በሚለቅበት ቪዲዮ እያያቸው አንዳንድ ሀሳብ ከኔ የምጠይቁኝ ያላችሁ፣ አሁንም ኢንሻላህ የምትፈልጉኝ ካላችሁ የስራ ልምዴን ማካፈላችሁ የሚሆነው ማለት ነው። በውስጥ መስመር አናግሩኝ ኢንሻአላህ፣ ምላሽ ፈጣን ነው የሚሆነው። እንግዲህ ቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁኝ። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ